ዝምድና ባላቸው ሰዎች መካከል የሚፈጸም ጋብቻ የጤና ችግር ያስከትላል። አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሸር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። በዩኬ የሚገኙ የፓኪስታን ማህበረሰቦች ባጎት እና በክስት ልጆች መካከል ጋብቻ መፈጸም ተቀባይነት አለው። ዩናይትድ ኪንግደም ዩኬ ብራድፎርድ ውስጥ ነው። ሦስት እህትማማቾች ሰገነት ላይ እየተጫወቱ ነው። ቤቱ በሳቅና በጨዋታ ተሞልቷል። በሃያዎቹ ዕድሜ የሚገኙ ሶስት ሴቶች ስለ ባልና ትዳር ያወራሉ። እህትማማቾቹ በየሳምንቱ መጨረሻ ለሚደገስ የቤተሰብ ሰርግ እየተዘጋጁ ነው። ሙሽሪትና ሙሽራው የአክስት ልጆች የሆኑበት ሰርግ፣ ለብዙ ሰዎች ይህ አስደንጋጭ ሊመስል ይችላል። በዩኬ ብራንድፎርድና አካባቢው ግን በጣም የተለመደ ነው። ከሦስቱ እህትማማቾች ትልቋ አይሻ 29 ዓመቷ ነው። በአውሮፓውያኑ 2017 ነበር ያጎቷን ልጅ ያገባችው። ሁለት ልጆች ወልደዋል። በትዳሯ ደስተኛ እንደነበረችም ትናገራለች ያጎቷን ልጅ ማግባት በወቅቱ ችግር ሆኖ አልተሰማትም ነበር። ብዙዎች የፓኪስታን ስደተኞች እናቶቻቸው ለልጆቻቸው እንዲያ እንዲያደርጉ ይሻሉ። ከሶስቱ ታናሽ የሆነችው የ26 ዓመቷ ሳሊና ግን የመወደውን ማግባት ትላለች። ከቤተሰቡ ትዳር መመስረትን ታስባለች። ይህ ነገር ቤተሰቡን አያሳስቦታል። ማሊካ ደግሞ አለች፣ ሶስተኛዋ እህታቸው ከወዲሁ እኔ ብሞትም ዘመዴን አላገባም የሚል አቋም ይዛለች። ማሊካ በእህቶች ላይ ያልፈርድም፣ እኔ ግን አላደርገውም ትላለች። ምንድነው ችግሩ? በዩኬና በመላው አውሮፓ ባጎትና አክስት ልጆች ጋር የሚፈጸም ጋብቻ ላይ ክርክር አለ። አንዳንድ አገሮች በህግ ከልክለዋል፣ አንዳንዶቹ ገና ጥናት ላይ ናቸው። ሐኪሞች በቅርብ ቤተሰብ መካከል የሚፈጸም ጋብቻ ብዙ የጤና ችግሮችን ያስከትላል ይላሉ። ይህን በተጨባጭ ለመረዳት አንድ ጥናትና ምርምር በብራንድፎርድ እየተደረገ ነው። ጥናቱ 18 ዓመት ሆኖታል። ተመራማሪዎች በከተማ ውስጥ 13 ሺህ በላይ ህጻናት በመመንመን ከልጅነታቸው ጀምሮ እስከ ጉርምስና ዕድሜ ድረስ በቅርብ የተከታተሏቸው ነው። በጥናት ውስጥ የተካተቱት ልጆች የአጎትና የአክስት ልጅ ካገቡት ጥንዶች የተወለዱ ናቸው። የቅርብ ቤተሰብን ማግባት የጤና ተጽዕኖ እንደሚኖረው ለማረጋገጥ እጅግ ጠቃሚ ከሚባሉ ጥናቶች አንዱ ነው። ባለፉት ጥቂት ወራት ውስጥ በታተመ አንድ ጥናት መሰረት ተመራማሪዎች የመጀመሪያው የአጎትና የአክስት ልጅ አግብቶ መውለድ ቀደም ሲል ከታሰበው በላይ ሰፊ መዘዝ ሊኖረው እንደሚችል ደርሰውበታል። ከደም ጋር የተገናኙ ጥንድ ወላጆች በልጁ ላይ የጤና ስጋት የሚጨምሩበት ዋናው ምክንያት የዘረመል ድግግሞች ስለሚከሰት ነው። ይህ ደግሞ የሚወለዱ ልጆች በሽታ እንዲወርሱ ያደርጋቸዋል። በዚህ የተነሳ ዝምድና ካላቸው ወላጆች የተወለዱ ልጆች መካከል የቋንቋና የንግግር ችግር 11 በመቶ ሲሆን፣ ዝምድና በሌላቸው መካከል ደግሞ 7 በመቶ ሆኗል። ዝምድና ካላቸው ወላጆች የተወለዱ ልጆች ጤናማ የእድገት ደረጃ ላይ ለመድረስ 54 በመቶ ዕድል ብቻ ሲኖራቸው፣ ዝምድና ከሌላቸው ልጆች የተወለዱ ልጆች ግን መጠኑ 64 በመቶ ነው። ምን ያህል ልጆች በድግግሞሽ እየታመሙ ሐኪም ጎበኙ የሚለውም ስለ ጤንነታቸው የበለጠ ግንዛቤ የሰጠ ሆኗል። ያክስትና ያጎት ልጆችን አግብተው የወለዱ ልጆቻቸው በአማካይ በዓመት አራት ጊዜ ሐኪም ለማየት ተገደዋል። ይህ ያጎት ያክስት ልጆች የማግባቱ ባህል በመላው አውሮፓ የህግ አውጪዎችን ቀልብ የሳበ ሆኗል። ውሳኔ ላይ ለመድረስ ግን የማያዳግም ሳይንሳዊ መረጃ ይፈልጋል። ሁለት ስካንዲቪያን ሀገራት ኖርዌይ እና ስዊድን የአክስትና የአጎት ልጅ ጋብቻ ሙሉ በሙሉ ህግ ወጥ አድርገው ፈርጀውታል። ኖርዌይ ውስጥ ባለፈው ዓመታት ህግ ወጥ ተግባር ተብሎ ታውጇል። በስዊድን ደግሞ እገዳው ከሚቀጥሉት ዓመታት ጀምሮ ተግባራዊ ይሆናሉ። በዩኬ ውስጥ ተመሳሳይ እንቅስቃሴ ተጀምሯል። የወግ አጥባቂው የፓርላማ አባል ሪቻርድ ሆልደን ድርጊቱን ለማስቀረት ትግል ጀምረዋል። የሊበር ፓርቲ ግን እገዳ ለመጣል ለጊዜው ምንም እቅድ የለም ብሏል። ለጊዜው የዩናይትድ ኪንግደም የቅርብ ዘመድ ጋብቻ ስለሚያስከትለው ጉዳቶች ለመረዳት በእርግዝና ወቅት ተጨማሪ ምርመራ እንዲያደርጉ ዜጎችን የሚያበረታታ የጄኔቲክስ ምርምር ፖሊሲን እየተከተለች ነው። በእርግጥ ለብሪታናውያን የአጎትና ያክስት ልጅ ማግባት በዚህ ዘመን እንግዳ ነገር ነው። በቀድሞ ጊዜ ግን የመሳፍንት ቤተሰቦች ዘንድ በተለይ ይዘወተር ነበር። የዝግመተ ለውጥ አባት ተብሎ የሚጠራው የሥነ ፍጥረት ተመራማሪው ቻርልስ ዳርዊን የአጎቱን ልጅ ኤማ ዌድዊድን ነው ያገባው። ቻርልስ ዳርዊን ከቅርብ ዘመዱ ኤማ ዌድዊድን አስር ልጆችን ወልዷል። ሆኖም ሰባቱ ብቻ ናቸው አስረኛ ዓመት ልደታቸውን ማክበር የቻሉ። አንዱ ልጃቸው ጆርጅ ዳርዊን ሳይንቲስት ነበረ። እሱ እንደጻፈው በ19ኛው ክፍለ ዘመን ከኖሩ መሳፍን ከጋብቻዎች ቢያንስ ያንዱ የቅርብ ዘመድ ጋራ የሚደረግ ነበረ። በ20ኛው ክፍለ ዘመን ግን በዩናይትድ ኪንግደም ያክስትና ያጎት ልጅ ማግባት ወደ አንድ በመቶ ቀንሷል። ሆኖም በአንዳንድ አንድ የኤሲያ ማህበረሰቦች ዘንድ አሁንም ቀጥሏል። ከቅርብ ዓመታት በፊት የፓኪስታን ማህበረሰብ ግማሽ ያሉ ወይንም በመቶ እናቶች ያጎት ወይንም ያክስት ልጅ ያገቡ ነበር። ፕሮፌሰር ኦዲ በብራንድፎርድ የዘረመድ ጤና ዋነኛ አደጋ ያጎትና የአክስት ልጅ ጋብቻ ብቻም ሳይሆን የቅርብ ወይንም የሩቅ ዘመድ ማግባትም ነው ይላሉ። በሩቅ ዘመድ መካከልም ቢሆን በአንድ ትንሽ ማህበረሰብ ውስጥ የሚደረግ የጋብቻ ትስስር አደጋ ነው። በቅርብ ማህበረሰብ አባላት የሚያገቡበት በእንግሊዝኛው ኢንዶጋሚ በመባል የሚታወቅ ጉዳይ ነው። በጠባቡ የተሳሰረ ጥብቅ ማህበረሰብ ውስጥ ሰዎች የጋራ ቅድማ አያትና ዘረመድ ለመጋራት እድላቸው ሰፊ ነው። ይህ የዘመዳሞች ጋብቻ በፓኪስታኒዎች ዘንድ ብቻም ሳይሆን በአይሁዶችም፣ በአሚሾች እና በፈረንሳይ ካናዳውያን ዘንድም ይዘወተራል። ፕሮፌሰር ኦዲን እንደሚሉት ተመሳሳይ ጅን በተወሰነ ቡድን ውስጥ በብዛት ይከሰታል። በዚህም ምክንያት ሁለቱም ወላጆች የተጎዳውን ጅን ይይዛሉ፣ ይወርሳሉ ይላሉ ይህ ደግሞ ለጤና ችግር ያጋልጣቸዋል። ጥናቱ ቀጥሏል። የአክስትና ያጎት ልጅ ጋብቻ ለጤና ጠንቅ እንደሆነ ብዙ አስረጃዎች እየወጡ ነው። ነገር ግን በሕግ መከልከል ያዋጣል? በፓኪስታን ማህበረሰብ ውስጥ ላሉ ሰዎች ይህ አይነቱ ጋብቻ የዘረመላ አደጋ እንዳለው ለማሳወቅ በብራንድፎርድ ውስጥ ለብዙ ዓመታት ዘመቻ ሲደረግ ቆይቷል። ሐኪሞች ልዩ ምክርም ይሰጣሉ። ለአዲሱ ተጋቢዎች አደጋውን ያስረዳሉ። ብዙዎቹ መልክቱ እየገባቸው ነው። በዚህ ጽሁፍ መነሻ የተጠቀሱ ሶስት ሴቶች በቅርብ ዘመድ ጋብቻ ዙሪያ አስተሳሰቦች እየተለወጡ እንደመጡ ምስክር ናቸው። ይህም የሆነበት ምክንያት በጤና ጠንቅ ዙሪያ ግንዛቤ መጨመሩ ነው። በትዳር አጋር እና ከቅርብ ዘመዶች ሳይሆን በፍቅር ከምንወድቅለት ሰው ጋራ ነው የምንመሰርተው የምትለው ሳሊና የአስተሳሰብ ለውጡ ቀስ በቀስ የሚመጣ ነው ትላለች። እናቴ ከፓኪስታን ወደ ዩናይትድ ኪንግደም በመጣችበት ወቅት የነበረው ቤተዘመድ ትንሽ ነበረ። በዚሁ የተነሳ አንዳንድ አመለካከቶች ነበሯል። ነገር ግን እነኛ ቀስ በቀስ ተለውጠዋል ትላለች። እናቴ ከነበራት ጠንካራ አመለካከቶች አንዱ ልጆቿን ለቅርብ ዘመድ መዳር ነበር። አሁን ግን እማዬ የአጎቴ ልጅ እንዳገባ መገፋፋት ምን ይጠቅማል ስላት ልክ ነች ትለኛለች ታላቅ እህቷም ማኒካ በዚህ ትስማማለች። ሁኔታዎች መለወጥ የቻሉበት በማህበራዊ ሚዲያ መስፋፋትና የማህበረሰቡ ለመረጃ በመጋለጥ ምክንያት ነው ትላለች። በዚህ ዘመን አዲስ ግንኙነት አለ። ከወላጆቻችን ዓይን ውጭ ካሉ ሰዎች ጋር በቀላሉ መገናኘት እንችላለን። በአጎት ልጅ ትዳር ውስጥ ያለችው ታላቅ እህት አይሻ እንኳን ከሁለቱ ልጆቿ መካከል አንዳቸውም ያጎታቸው ልጆች ያገባሉ ብዬ አላስበም ትላለች። እሷ የአጎቷ ልጅ ባገባችበት ወቅት ከዚህ የተለየ አላቅም ነበረ። ወላጆቼ በባህላቸው ጠንካራ ነበሩ ስትልም አሁን ግን ነገሮች እየተለወጡ እንደሆነ ታብራራለች። በእርግጥ በብራንድፎርድ አሁን አሁን ይህ ባህል እያሽቆለቆለ ነው የቦርን ኢን ብራንድፎርድ ፕሮጀክት ዋና ተመራማሪ ፕሮፌሰር ጆ ራይትስ እንዳሉት ይህ እየሆነ ያለው በአጋጣሚ አይደለም ቡድኑ በዩናይትድ ኪንግደም የአጎትና የክስት ልጅ ጋብቻ አደጋ ዙሪያ ማስረጃዎችን ያሳተመው በቅርብ ጊዜ እንደሆነ ጠቁሟል ከአስር ዓመታት በፊት ከማህበረሰቡ ጋር ስንነጋገር ሰዎች ስለ ጉዳቱ እንደማያውቁ በጣም በግልጽ ነበር የሚነግሩን ነገር ግን አሁን ሁሉም ወላጆች ለልጆቻቸው የተሻላቸውን ሁሉ ማድረግ ይፈልጋሉ ጤናማ ልጆችን መውለድ ይፈልጋሉ፣ ይላሉ። ለዚህ ደግሞ ትምህርት ቁልፍ ጉዳይ ነው። የምዕራባውያን ባህል ወረራ። ከጤና ስጋት በተጨማሪ አንዳንድ ሰዎች የአጎትና የአክስት ልጅ ጋብቻ ተከልክለው ማየት የሚፈልጉበት ሌላ ምክንያት አለ። ማህበራዊ ትስስር ላይ ያለውን ተጽዕኖ በስካንዲኔቪያ ያለውን ክርክር በዋናነት ያነሳው ይህ ነው። ባለፉት ዓመታት የአጎትና የአክስት ልጆች ጋብቻ በተከለከለበት ኖርዌይ ድርጊቱ ከግዳጅ ጋብቻ ጋር የተያያዘ በመሆኑ ሕግ አውጪዎች ገልጸው አንዳንድ የደቡብ እስያ ስደተኞች ሴቶችን ከዘመዶቻቸው ጋር እንዲጋቡ መገደዳቸውን ያነሱ ነበረ። አንዳንድ ቤተሰቦች በባህል ከሌላው ማህበረሰብ ጋር ላለመተሳሰር ሲሉ የቅርብ ዘመድ ጋብቻ ያበረታታሉ። ይህ የሚሆነው ባህላችን ይጠፋል እንዋጣለን ከሚል ፍርሃት ነው። የኖርዌይ ከፍተኛ ፖሊስ መኮንን ጃስሚና ሆልተን በባለፉት ዓመታት ከኖርዌይ ብሮድካስቲንግ ጋር ባደረገው ቃለ ምልልስ አንዳንድ ያጎትና ያክስት ልጅ ጋብቻ እንዲፈጽሙ የተገደዱ ሴቶች ራሳቸውን ድንገት አደገኛ ወጥመድ ውስጥ እንዳገኙና ነጻነታቸውን እንደተቀሙ ገልጸዋል። በዘመዶቻቸው የገንዘብና የስነ ልቦና ጥገኝነት ስር ለሚወድቁት ፍቺ እንኳን መፈጸም የማይችሉበት ደረጃ ላይ ይደርሳሉ ያጎትና ያክስት ልጅ ጋብቻን መከልከል ያንን አስነዋሪ ሰንሰለት ሊሰብር ይችላል ባይ ናቸው በዚህ ሁኔታ ውስጥ በጋብቻ የተረፉ ሴቶች በዚህ ሁኔታ ውስጥ በጋብቻ የተጠረነፉ ሴቶች ፍቺ ጠይቁ ማለት ከዚህ ማህበረሰብ ፈጽሞ መገለልን ያስከትልባቸዋል በተመሳሳይ የስዊድን ፍትህ ጉዳዮች ጸሐፊ ጉናር ስትሮመር አገራቸው የአጎትና ያክስት ልጅ ጋብቻን መከልከሏ ሴቶችን ከጨቋኝ ስርዓት ነጻ እንደሚያወጣ ተናግረዋል። ይህ የጦፈ የባህል ክርክር ያስከተለ ጉዳይ ነው። አንዳንዶቹ ውሳኔውን የሌላ ባህል መናቅ አድርገው ይመለከቱታል። የባህል ብዝሃነትንና የግል ምርጫን አለማክበር አድርገው ያዩታል። በስካንዲቪያን አገራት እገዳው ቢቀጥልም፣ አንዳንድ ጥንዶች ህገወጥና ባልተመዘገቡ ማህበራት በኩል የአጎትና ያክስት ልጆችን ማግባታቸው ሊቀጥሉ ይችላሉ የሚልም ፍርሃት አለ። ምናልባት 18 ዓመታት የተፈጀው የብራንድፎርድ ምርምርና ጥናት ውጤት ይፋ ሲሆን ስለ ቅርብ ዘመዶች ጋብቻ አዲስ መረጃን ይፈነጥቅ ይሆናል። እስከዚያ ግን ክርክሩ እንደቀጠለ አለ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቻ ያቀረብኩላችሁ ለይታገሳችሁ ነበር። ሰላም